እንግዲህ ያልሰማችሁ ካላችሁ ወዳችሁ ስሙ ሰምታችሁ ይሆናል ብዬ አስባለሁ እንግዲህ ብሩክ ስለ ሀይሚ ያለውን የፍቅር ጥግ አስባችሁታል በህይወቴ እንዲህ አይነት ነገር ቢከሰት እኔ አልታገሰውም ሶስተኛ ወገን ገብቶ እንዲበጠብጥም አልፈቅድም አጋጭች ነው የምለው ነው ያለ ና አንተ ኮ ትለያለህ የምር ሀይሚዬ እድለኛ ነሽ የምንለው ለዚህ ነው አሁንም በአይሚና በቡራ እንዲሁም በሚፍታህ እንዲሁም በኤፍሬም በሶስት ጉዳይ ነው የመጣሁት። እንግዲህ ሰርፕራይሱ እንደ ቀጠለ ነው። የእኛ ጨረቃዎች በቃ አልተቻሉም ማለት ነው። የምሬን እንምላችሁ። ሚፍታህ ወንድማችን እንግዲህ የእነሱ ደስታ ተካፋይ ነበረ ትናንትና። ዛሬ ደግሞ በራሱ ቤት እንግዲህ ባለፈው ትዝ ይላችሁ ከሆነ የገባላቸውን ቃል ዛሬ ሰርፕራይዝ ሊያደርጋቸው ነው ማለት ነው። ቃሌን አርሰው ማከብራለሁ ብሎ ነበር በቀደም የፕራንክ ሁለት እና እንግዲህ ዛሬ በሚፍታ ቤት ደግሞ ትልቅ ሰርፕራይዝ አለ ማለት ነው። ዋው ብያለው። እንዲሁም ደግሞ ብሩክ ማለት ነው እና ስለ ሀይሚ እንግዲህ እውነቱን ተናግረዋል። በኤፍሬም ቤት ማለት ነው። ኤፍሬም ወንድማችን እንግዲህ ትንሽ ነገር ገጥሞታ ላይ ትንሽ ሳይሆን በጣም የሚደብር ማለት ነው አንድ ሶስት አራት ቀን ያልፋቸዋል። በጣም ያስጠላ ቪዲዮ እየተለቀቀ እንግዲህ በፍቅር መሀል ሶስተኛ ወገን ማስገባት ትርፉ ምን ያህል ኪሳራ እንደሆነ በእነሱ እያየን ነው። የምር ፈጣሪ ፍቅራችሁን ይመልስላችሁ። ብሩክን ግን ሳላድንቀው አላልፍም። ቆፍጠን ያለ ወንድ፣ እንደዚህ ያለ ጀግና ባል ስላለሽ ሃይሚዬ የምሬን ነው እምልሽ፣ እድለኛ ነሽ ሃይሚ ማለት ነው። የምር የተናገረውን ነገር በትንሹም ቢሆን ቆርጭ አስገባላችኋለሁና እንግዲህ ኤፍሬምንና ጓደኛውን ታቋታላችሁና ስለ ግንኙነታቸውም ታቃላችሁ ብዙ ያቻችሁ። አሁን በመሀል እንግዲህ አንድ እኔ ነኝ ያሳደግኳት፣ ከህጻንነቷ ኮትኮቻ ያሳደግኳት እኔ ነኝ፣ ስለዚህ አንተ ለሷ አትገባትም የሚል አንድ ዳጊ ነው የሚባለው እንግዲህ የእሷ ጓደኛ ነኝ የሚል አለ፣ ወንድም ነኝ የሚላል አላቅም። ብቻ ግን በዚህ ልክ እንዴት ነው ብሩክ እንክት አድርጎ ተናግሯል ማለት ነው። አንቺ ነሽ ማስከበር ያለብሽ፣ ኤፍሬምን የምታስከብሬው አንቺ ነሽ ብሏታል ማለት ነው። እንግዲህ ዋናው ችግሩ ኤፍሬም ቆፍጠን ማለት መቻል አለብ እንዴ የምሬን ነው ምላችሁ። ምንድን ነው ቆፍጠን ማለት መቻል አለብህ። እስኪ ብሩክን እየው፣ በእናንተ ነገር እንኳን ማለት ነው እኔ በሀይሚ እንዲህ የሆነ ነገር መቶ በመሀል ሶስተኛ ወገን ገብቶ እንደዚህ ነገር ቢመጣ አልሰማም፣ አጋጭቼ ነው ምለቀው ነው ያለ። ህይወቴን እንዲበጠብጥ አልፈቅድለትም ነው ያለ የምር እንጃ ብሩክ እኮ ይለያል። በጣም ማለት ሁሉን ነገር ነው አሟልቶ የሰጠው ከምነቱ ከምኑ በንጹህ ልቡ ነው ሲያፈቅርም ሲናገርም፣ እውነቱን ቁጭ ቁጭ ነው የሚያደርግና ትንሽ ያልተግባባ ነው ነገር አለ ያላችሁኝ ኮመንታተሮች፣ ያላችሁ ስለለሱ ቪዲዮ ሰርቻለሁና ብሩክ ማለት ነው ንጹህ ልብ ነው ያለው። ንጹህ አፍቃሪ ነው። ከቁስ ይልቅ ንጹህ ፍቅር የሚሰጣት ለሀይሚ ነውና ትናንትና በተሰራው ቪዲዮ ሁላችሁም ደስተኛ እንደሆናችሁ ተስፋ አደርጋለሁ ያለው ትንሽ ደግሞ በጣም የተደናገጣችሁ አላችሁ። ኢቨን እንኳን ፍቅረኛሞች አይደላችሁም ወይ ብላችሁም ብዙ ነገር እያላችሁም እያየሁ ነው። ቲክቶክ ላይ ራሱ ማለት ነው። እኔ ትናንት ደስ ብሎኝ ወደ ማታ ላይ ግን በጣም በቃ ሀይሚሮ በጣም ተሰምቶታል። እውነት ነው የምላችሁ፣ እና ማለት ለምንድን ነው ትንሽን ነገር እንደዚህ ማድረግ የለባችሁም። እስኪ ብሩክን ስሙት፣ ኤፍሬም ቪዲዮ ላይ ሄዳችሁ ስሙት፣ ስለ ሀይሚ ያወራውን ማለት ነው። በሀይሚ ድረድር አላቅም ያለ የመግቢያ ቪዲዮም፣ እንግዲህ ከሆነች ልጅ ጋር ለማስታረቅ አብረ ሄደች፣ የእሷ ጓደኛለች ና ከእሷ ጋር ስለ ሀይሚ ብዙ አውርቷል። ከኔም ጋር የሆነች ቆንጅዬ ልጅ ሀይሚዬ አለች ቅመሟ። አሁን እኔ በእሷ እንዲህ አይነት ነገር ብዙ ነገር ይገጥመኛል፣ ግን እኔ አልሰማም። ለሁሉም ነገር ገደብ አለው ነው ያለና ትክክለኛውን በቃ ማለት ቦራ እንግዲህ አንዳንዴ አምልጦትም ሚስጥር ይወጣልና፣ እንዲህ ሚስጥር ሲወጣ ደግሞ ለእኛ ደስታችን ነው። ለምን በቃ ይጨምራል፣ ሞር መተማመኛ የሆነና ለእኛ ለተመልካች ለምን ወዳቸው የነሱን ፍቅር የእነሱን ደስታ የእነሱን ሰርግ ለምን ጠብቅ። ሰዎች እንደዚህ ብሩክ አንዳንድ ነገር ሚስጥር ሲያወጣ እኔ ደስ ይለኛል። የመሬን ነው የምላችሁና ቦራ ደግሞ አንዳንዴ ያልጠት የሆነ ነገር ይላልና ደስ ብሎኛል። እንግዲህ በኤፍሬም ቤት ስለ ሀይሚ ተናግሯል። እኔ በህይወት የለ እንዲህ አይነት ነገር ቢፈጠር ራስክን የምታስከብረው ራስ ነ፣ እንዲሁም ታግሰዋል ነው ያለው። እውነቱን ነው። እንዲ በዚህ ልክ መሄዱ ምንድን ነው፣ ኤፍሬም ማለት ነው፣ ራሱን ማስከብር ያለበት ራሱ ነው። ሲቀጥል ደግሞ እኔ ብዙም ባላቅም፣ ስለ ጓደኛው ማለት ነው፣ ቪዲዮቸውን አያለው፣ ግን ስለ እሷ ታሪክ ብዙ አላቅም። ስለዚህ ምንም ማለት ባልፈልግም፣ በዚህ ልክ እየፈለገ ጓደኛዋ ቢሆን አብሮ አደጓ ቢሆን መፍቀድ አለባት ብዬ አላስብም። ሲጀመር ማለት ኤፍሬምን የሚያስደ የሚገብረው ነገር ከልጁ ጋር አለመግባባት እያለ ተጣልተው እያለ ከሱ ጋዳ ብድር ብር መቀበሏ ራሱ ይሄ ንቀት ነው። የምሬ ነው ምላቸው እና በጣም ንቀት ነው ይሄ። ብሩክም ብሎታል። እንዴት ነው የፈለገ የለኝም ካላት እንኳን መረዳት አለባት ብሎታል ብሩክ። የለኝም ካለሽ እንኳን አንቺ ሚስቱ አይደለሽ ፍቅረኛው አይደለሽ። ከሌለው ተረጁ ጊዜ ስጭኝም ካለሽ ጊዜ ስጭው። ታዲያ አንቺ አፍቃሪነቱ ምለይ ነው ብሎ አስረግጦ ነግሯታል ማለት ነው ብሩክ። ፈጣሪ እንደ ብሩክ ያለ አፍቃሪ ስጣችሁ። ሀይሚ የድለኛ ዲዛይነት የምንለውም ለዚህ ነው ማለት ነው። እስኪ ሙሉ ቪዲዮን ስሙት። የፍሬ ምናል ማለት ነው። ትናንት እኔ ሰምቸዋለሁ የእነ ሀይሚን ቪዲዮ ሰራው። ዛሬም ደግሞ ሰርቻለሁ ስለ እነ ሀይሚ ማለት ነው። እና ስለዚህ ሀይሚዬ እንዲህ አይነት አፍቃሪ ጎበዝ ጀግና በስኬትም በቃ እንዴት ነው በወንድነቱም በሀይሚ መጣ አልደራደርም እንዴ ነው ያለው ብሩክ ማለት ነው እና ስለዚህ የተደናገጣችሁ የሀይሚ እንዴት ነው የሀይሚ የጎን የሆናችሁ የተደናገጣችሁ ምንም አትደናገጡ ብሩክን በቃ ባነጋገር ተረዱት ማለት ሲጀመር እኮ ሀይሚ እንዴት ነው የራሱ ናት እሷን ማመስገን የለበትም እኛን ነው ቅድሚያ ማመስገን ያለበት እኛ ኦዲየንስ እንዴት ነው የሩቅ ሰዎች ስለሆንን አበረታች ስለሆንን እኛን ያመስግን እናቱንም የግድ ነው ማመስገን አለበት እና አሳካ ነው አሳካሁት ለምን አለ ለምን ነው ሚለው ደግሞ ይሄ አነጋገርም ሊሆን ይችላል። የስኬት ባለቤት ሁለቱም እንደሆኑ እነሱ አስረግጠው ያቃሉ ማለት ነውና፣ ስለዚህ በብሩክ ትናንትና አንዳንድ ነገሮች በተነጋገረው በንግግር ችግር እንረደው፣ ቤተሰብ ግዴ የላችሁ።